ሰዎች ርህራሄን በማሳየት ደግ በመዋል ታማኝ በመሆን ሰው በመውደድ ላይ የተሰማራው ሙስሊም ነኝ። ለምን ስደብቃቸዋለሁ? ሩህሩህና ደግ ሰው ጽንፈኛ ቢሆን ችግሩ ምንድን ነው? ሰው ሆኖ ጽንፈኛ ፍትሃዊ መሆን መጥፎ ነው የሚለኝ ሰው ለራሱ ምን አይነት ሰው ነው? አንዳንዶች በአንድ በኩል ኢፍትሃዊ ሲጠቅማቸው ታማኝ፣ ሲጎዳቸው ቀጣፊ ሊሆኑ ይችላሉ። ጥቅምና ጉዳቱን እያመዛዘኑ ማለት ነው። ይህ ግን ትክክል አይደለም። በየትኛውም ሁኔታ ውስጥ ቢሆኑ ፍትሐዊ ከሆኑ እስከ መጨረሻው ፍትሐዊ መሆን ይኖርባቸዋል። ለዚህ ነው እኔ ጽንፈኛ ሙስሊም ነኝ የምለው። የሚያሳዝነው ብዙ ሙስሊሞች ሚዲያው ለሚያራግበው ፕሮፓጋንዳ እጅ በመስጠት አቋማቸውን ግልጽ ከማድረግ ይልቅ የቅርታ ጠያቂ ሲሆኑ የሚስተዋለው። አንዳንዶቹ አይ እኛ ጽንፈኛ ሙስሊሞች አይደለንም ለዘብተኛ ሞደሬት ሙስሊሞች ነን ይላሉ። በቁርአን ውስጥ ግን ጽንፈኛ አትሆኑ የሚል ነገር የለም። ቁርዓን በሱረቱ ኒሳዕ ምዕራፍ አራት አንቀጽ 171 በሃይማኖት ወሰንን አትለፉ የሚላለን። ሃይማኖታዊ ተግባራትን ከመጠን በላይ ማከናወን የተከለከለ ነው። ይህን ማድረግ ጽንፈኝነት ሊሆን ይችላል። ኢስላም መሐከለኛው መንገድ ነው። በራሱም ለዘብተኛ ሃይማኖት ነው። ዙሪያውን በቁርዓንና በሶሂህ ሐዲስ በነቢዩ ሱና የታጠረ ድንበርና ወሰን ያለው ሃይማኖት ነው። በዚህ ድንበርና ወሰን ውስጥ እስከሆን ድረስ ግን ከአንድ ጥግ እስከ ሌላኛው ጥግ ከአንዱ ጽንፍ እስከ ሌላኛው ጽንፍ መሄድና መንሸራሸር እንችላለን። ይህን ድንበር ጥሶ መሄድና ከተፈቀደው በላይ በሆኑ ነገሮች ውስጥ መዘፈክ ይሄ የተከለከለ ስለሆነ ኃጢአት ይሆናል። በዚህ ቁርዓናዊና ሱናዊ ድንበር ውስጥ እምነትን ማከናወን ግን ግዴታ ነው። አላህ በሱረቱል በቀራ ምዕራፍ ሁለት አንቀጽ ሃያ ስድስት ለአንድ ተግባር ክንውን አነስተኛውንም ሆነ ከፍተኛውንም ክንውን ለመስጠት እንደሚቻል ይነግረናል። ስለዚህ